ምናለ ያኔ ላገባው ስል ጓደኞቼ ሲመክሩኝ በሰማዋቸው ትለናለች ባለ ታሪኳ። ሰላም አሌይኩም። ባስ ተጠቃሚ ሁነህ ባስን ስትሳፈር፣ ነገር ግን የምትሄድበት ቦታ ሳይሆን ሌላ ቦታ እየሄደ ከሆነ የመጀመሪያው ፍሬማታ ላይ ወርደህ ልትመለስ ይገባሃል። ም ይዞህና ተሸማቀህ ዝም ብለህ ወደፊት መጓዝ አይኖርብህም ወይም በሌላ ምክንያት መጓዝ የለበህም። ምክንያቱም መንገዱ እየረዘመ በሄደ ቁጥር ጥፋትህ እየጎላና እንዲሁም መመለሱ በጣም እየከበደህ ነው ሊሄድ የሚችለው ስለዚህ የመጀመሪያው ፍሬማታ ላይ በመውረድና እንደገና ተመልሰህ የምትሄድበትን አቅጣጫ አውቀህና አስተካክለህ ልትሄድ ይገባሃል። ያን ሰዓትህን ካደረግ፣ በጊዜው ያለውን ችግሮችህን አታበዛቸውም። ጥፋትህም አይበዛብህም። ቶሎ ተመልሰህ ነገሮችን ለማስተካከል ምቹ ይሆንልሃል። ነገር ግን ፌርማታዎችን እያለፍክ በሄድክ ቁጥር ጥፋትህ እየበዛ ይሄድብሃል። መመለሱም እየከበደህ ይመጣል። ጊዜህን ነው እያባከንክ የምትቀጥለው ማለት ነው። በኋላ ለመመለስም ረዥም ጊዜና ትልቅ የሆነን ገንዘብ ልታባክን ትችላለህ። ስለዚህ ችግሮች ጥፋቶች በሚፈጠሩ ሰዓት በፍጥነት እነዛን ጥፋቶችን አርመህ ወደ ትክክለኛው ጎዳና መመለስ ይኖርብሃል ባለታሪኳ እንዲህ ስትል ትጀምራለች መጀመሪያ አካባቢ አንድ ወንድ ጠየቀኝ የጠየቀኝን ወንድም ለማጣራት ብዙ ሞክሬ ያለው ጓደኞቼንም ጠይቂያቸዋለሁ ብዙ ጓደኞቼ እሱን ያውቁታል እኔ ግን በደንብ አላውቀውም ስጠይቃቸው ያሉኝ ነገር እሱ ይቅርብሽ ለአንቺ አይሆንሽም በፍጹም እሱን አግብተሽ ከኖርሽ እንግልት ውስጥ ነው የምትገቢው እባክሽን የሚል መልስ ነበር የሰጡኝ ነገር ግን በሰዓቱ እኔ ሂስድና ምቀኝነት ቅናት መስሎኝ እነሱን ዝም ብያቸው ወደ ትዳር መግባትን ፈለኩኝ። በሰዓቱ የሚነግሩኝ ችግር ይቅማል፣ ያጨሳል እንዲሁም የተለያየ ቦታ ያድራል። ቤቱ እንኳን ቢገባ አምሽቶ ነው የሚገባው፣ ውጭ ነው ምግብ የሚመገበው፣ የመሳሰሉ ችግሮችን ይጠቅሱልኛል። እነዚህን ችግሮች እንደ ችግር አድርጌ ቢይዛቸውም፣ ነገር ግን እሱ ጋር ቁጭ ብዬ ሳወራና እንዲሁም እንደዚህ አይነት ሐሳቦችን ሳነሳለት እኔ ኮ ብቻዬን ስለሆንኩ ነው ውጭ ምበላው እየደበረኝ ነው የምቅመው፣ እንዲሁም ማመሻው ደግሞ ጓደኛ ስለሌለኝ ነው፣ በሰዓቱ እታረማለው። አንቺ ጓደኛ ከሆንሽ አንቺ የኑሮ አጋሬ ከሆንሽ ሁሉን ነገር እተወዋለሁ የሚል ሐሳብ ስለነበር የሚሰጠኝ በሰዓቱም የታየኝ ይህ መልሱ ብቻ ነው። መልሱን ታዲያ ይዤ እነሱን አዋርጃቸው ወደ ትዳር አለም ገባሁኝ። መጀመሪያ አካባቢ ላይ እንዳለውም ተቀየረ። ነገር ግን ጊዜያቶች እየረዘሙ በመጡ ቁጥርና እንዲሁም እኔና እሱ መካከል ግጭቶች በተፈጠሩ ቁጥር እንደ ምክንያት እያደረገ እያመሸ መግባት ይጀምራል። ጓደኞቹ ጋር እንደገና መቀላቀልን ጀመረ። እንዲሁም ከጓደኞቹ ጋር ማምሸትና ማደርን ቀጠለ። ይህ ነገር በጣም አሳሰበኝ። በፊት ጓደኞቼ መክረውኛል። እነሱን ላማክራቸው አልችልም፣ ምክንያቱም እንዳታገብ እያሉኝ ነው ያገባሁት። ጓደኛ የለኝም ከጎኔ ብቻዬን። ይህን ጉዳይ ባስብ ባሰላስል ምንም መፍትሄ ላገኝ አልቻልኩም። የሆነ ሰዓት ቁጭ አደረኩትና እንድንነጋገር እፈልጋለሁ አልኩት። ነገር ግን እሱ ተቀምጦ ሊነጋገር ሲፈልግ፣ ይህን ጉዳይ ሳነሳለት ሊያወራኝ አይፈልግም። ድግ ብሎ አንቺ ደግሞ ብሎ አራክሶ ትቶኝ የሚሄደው ይህ ነገር እየቀጠለ በጣም እየመረረኝ፣ እኔም እዛው ማምሸት፣ ማጨስ፣ መቃም እንዲሁም መጠጣት ሁሉ ጀመረ። እየሰከረ እየመጣ ራሱ ያስቸግረኛል፣ ይረብሸኛል። እዛ በጫተ አፉ መጥቶም ሊስመኝ ይሞክራል። እንዲሁም ጠጥቶ ሲሰክር ደሞ በጠርሙስ ካልመታውሽ ካልደበደብኩሽ እያለ ይከታተለኛል። ይህ ሁሉ ፈተና ደረሰብኝ። አሁን ላይ መውጫዬ በጣም እየጠበቀብኝና እንዴት መውጣት እንዳለብኝ መፍትሄ ያጠውለት ጉዳይ ነውእና ምናልባት ይህ ታሪክ ለብዙ እህቶች ያድናል ብዬ ስላሰብኩ ነው ያካፈልኳችሁ፣ በማለት ታሪኳን እህታችን በዚህ መልኩ ታካፍለናለች። አዎ መጀመሪያ አካባቢ የሰጠኋችሁ ምሳሌ ከዚህ ታሪክ ጋር የሚገናኝ ነው። መጀመሪያ አካባቢ ላይ ጥፋትን ስታጠፉ ጥፋታችሁ እየረዘመ በሄደ ቁጥር መመለሱ በጣም ትልቅ የሆነ ሪስክን ያስከፍላችኋል። ነገር ግን ጥፋቶች ሳይደራረቡባችሁ በፍጥነት ጥፋቶችን በሰዓቱ ከቀለሳቸዋቸውና ካጠፋቸዋቸው በጣም ቀላል ይሆኑላችኋል። እንዲሁም ትማሩባቸዋላችሁ በጥፋቶቻችሁ። እህታችን መጀመሪያ ያልተገነዘበችው ነገር ቢኖር ከመግባቷ በፊት ስለሱ ባህሪ ሲነገራት ሲነገራትና እሱን ሂዳ ስታማክረው ለእሷ ብሎ እንደሚተወ ሁሉን ነገር ሲነግራት እየተሸወደች መሆኑ ነው። ምክንያቱም አንድ ወንድ ለሴት ብሎ መጥፎ ባህርያቶቹን ከቀየረ የሆነ ሰዓት ላይ እሷ ጋር በሚጋጭ ሰዓት እንደገና ወደዛ ባህሪው እንደሚመለስ መቶ ፐርሰንት እርግጠኛ ልትሆ ሊሆኑ ይገባቸዋል። ይህን ያልኩበት ምክንያት ለምን መሰላችሁ? እሷ ሲል ብቻ ነው የተቀየረው እሷን ለማስደሰት ሲል ብቻ ነው ያደረገው። ያንን ነገር ያኔ ታዲያ እሷ ደግሞ እየተደሰተች ባለችበት ሰዓት ላይ ሁለቱ ይጋጫሉ። ግጭት በሚፈጠር ሰዓት እሷን ለማናደድ ሊያደርግ የሚችለው ነገር አንድ ብቻ ነው፣ ያም እሷን ለማስደሰት ሲል ሲያደርገው የነበረውን ነገር መተው። ስለዚህ እህቶቼ፣ ምንም ያክል ወንዶች ለእናንተ ብለው ቢቀይሩ እንኳን የሆነን ነገር የሆነ ሰዓት ላይ እንደሚቀየሩ እዛው ቦታ እንደሚገቡ ልታውቁ ይገባችኋል። ታዲያ ምን እናደርግ ብላችሁ የምትጠይቁኝ ከሆነ በቅድሚያ ይህ ሰው ሊያውቀው የሚገባው ያ ነገር መጥፎ መሆኑንና መጥፎ ተግባሩ ደግሞ መተው ረ እንዳለበት ማወቁ ነው። ይህንን ካመነ መጥፎ መሆኑን ካወቀና ከዛ ነገር መውጣት አለብኝ ብሎ ከቆረጠ ለአንቺም ሆን ለሌላ ሰው ብሎ ይቀይረዋል። ከቀየረው በኋላ ደግሞ ለራሱ ሲል ተቀይሮ በዛው እንዲቀጥል ያደርገዋል። ጫት መቃም መጥፎ እንደሆነ ሁሉም ወጣት እያወቀ ነው የሚቅመው። ሲጋራ ማጨስ እንዲሁም መጥፎ እንደሆነ ሁሉም ያውቀዋል። መጠጥ መጠጣት መጥፎ እንደሆነ ሁሉም ጠጪ ያውቀዋል። ነገር ግን ይህን ነገር የሚያደርጉት ነፍስያቸው እያስገደዳቸው ስለሆነ ነው። ነፍስያቸውን ማሸነፍ ካቃታቸውና እና ለሴት ብለው ወይም ለሆነ ጥቅም ብለው ገ ተውት በሆነ ሰዓት ላይ መመለሳቸው የማይቀር የሆነ ጉዳይ ነው ማለት ነው። ስለዚህ ይህን ካወቅሽ ደግሞ መጀመሪያ ጓደኞችሽ ሲመክሩሽ እንኳን አልሰማም ብቲ ካገባሽ በኋላ እንደዚህ አይነት ባህሪያቶቹን ስትመለከቺ በፍጥነት ልታቋርጪ ይገባሽ ነበረ። አንቺ ምንም ያክል ልትወጂው ትሸያለሽ። ምንም ያክል ብትወጂው ግን እየተሰቃየሽ ነው ልትኖር የምትችው። መውደድሽ ብቻውን ህይወትሽን እንድትቀጥዪ ሊያደርግሽ አይችልም። እሱ አንቺን መውደዱ፣ እሱ ለአንቺ ማሰቡና ለአንቺ መቆሙ ወሳኝነት ያለው ጉዳይ ነው። ጧትም ማታም በሱ መረበሸሽና በሱ መታወክሽ ህይወትሽ እንዳይቀጥል ያደርገዋል። የሆነ ሰዓት ላይ መወሰንሽ አይቀርም። የሆነ ሰዓት ላይ ስትወሰኝ ደግሞ ብዙ ነገሮች በመካከላችሁ ይፈጠራሉ። ለምሳሌ እንደ ንብረትና የልጆች መፈጠርን የመሳሰሉ ማለት ነው። ያን ጊዜ መለያየቱ በጣም ከባድ ይሆንብሻል። በጊዜ ነው ልታቋርጪ የምትችዩ፣ እንደዚህ አይነት ሰዎች ጋር ማለት ነው። በዚህ ህይወት ውስጥ የምታሳልፉ ብዙ እህቶች እንዳላችሁ አውቃለሁ። ስለዚህ እንደዚህ አይነት ባህሪያቶች ይቀረፋሉ ብላችሁ እያሰባችሁ ከሆነና ለዘላቂ መፍትሔ ይገኝላቸዋል ብላችሁ የምታስቡ ከሆነ ለእናንተ ብሎ ሊያደር ሊያደርገው የሚችል ከሆነ ነገ ነገ ወዲያ በእናንተ የተነሳም ሊቀየር እንደሚችል ልታውቁ ይገባችኋል። ካሁኑ ጀምራችሁ የቤት ስራ መስራት ያለባችሁ የሚሰሯቸው ስራዎች መጥፎ መሆናቸውና መጥፎነታቸውን ደግሞ እነሱ ማወቃቸው ወሳኝነት ያለው ጉዳይ ነው። ከዛ ሲወጡ ደግሞ ወደ መጥፎ ነገር መመለስን እስኪጠሉ ድረስ ውስጣቸው እንዲያምን ማድረግ የኛ ኃላፊነት ይሆናል ማለት ነው። ማንኛውም ራሳችንን ሊጎዳን የሚችል የሆነ ጸያፍ ተግባር ሊቆም ይገባል። ወላቱልቁ ቢአይዲኩም ኢለተህሉካ በራሳችሁ በገዛ እጃችሁ እኮ